ሰላም ጤና ስትና ድማሽ ተመልካቾቻችን ከቶፕንስ ኔትወርክ ለታዩ ዜናዎችን ይዘን ቀርብናል። በቅድሚያ አማርቶቹ የሀገራዊ ምክክር ኮሚሽን አንድ ኮሚሽነር በራሳቸው ፍቃድ ከኃላፊነት መልቀቃቸውን ከኮሚሽኑ ምንጮች ተሰማ። በኤሌክትሪክ መሰረተ ልማትና ኃይል ላይ በተፈፀመ ስርቆት ከ199 ሚሊዮን ብር በላይ ጉዳት ደረሰ። ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሲም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። በመዲናዋ የሚገኙ አሰሪና ስራ አገናኝ ኤጀንሲ የአደረጃጀት ማሻሻያ ሊደረግባቸው መሆኑ ተገለጸ። የቻይና ዜጎች አደገኛ በሽታ አምጪ ተህዋሲያንን ወደ አሜሪካ አስገብተዋል በሚል ተከሰሱ። የሀገራዊ ምክክር ኮሚሽኑ አንድ ኮሚሽነር በራሳቸው ፍቃድ ከኃላፊነት መልቀቃቸውን ከኮሚሽኑ ምንጮች ተሰማ። ከአስራ አንዱ የሀገራዊ ምክክር ኮሚሽነሮች መካከል ስራቸውን በፍቃዳቸው የለቀቁት ተገኘ ወርቅ ጌቱ መሆናቸውን ምንጮች ጠቁመዋል። ተገኝ ወርቅ ኃላፊነታቸውን በገንዘብ ፈቃዳቸው የለቀቁት የኮሚሽኑ አጀንዳ ማሰባሰብ ምዕራፍ ከተጀመረ በኋላ ነው። ኮሚሽነሩ የምክክር ኮሚሽኑ ስራውን ሳይጠናቀቅ ኃላፊነታቸውን የለቀቁት ይበቃኛል በሚል ምክንያት መሆን ተሰምተዋል። ተገኝ ወርቅ ኃላፊነታቸውን ለመልቀቅ ባቀረቡት በዚሁ ምክንያት ላይ የህዝብ ተወካዮች ምክር ቤት ለኮሚሽኑ በሰጠው የስራ ጊዜ ልክ ማገልግላቸው በቂ መሆኑን መጥቀሳቸውን ተሰምተዋል። ተገኝ ወርቅ ኃላፊነታቸውን የለቀቁት የኮሚሽኑ የዓመት የስራ ዘመን በጠናቀቅበት ወቅት መሆኑን ምንጮች ሲናገሩ፣ ኮሚሽኑ በማቋቋሚያ አዋጅ የተሰጠውን የሶስት አመት ጊዜ ያጠናቆ ተጨማሪ የአንድ አመት ጊዜ የተጨመረለት ባለፈው የካቲት 2017 ዓም ነው ተገኘ ወርቅ ከኮሚሽኑ አባልነታቸው ከመልቀቃቸው ቀደም ብሎ የመሰላቸት ስሜት ይንጸባረቅባቸው እንደነበር በቅርበት የሚያውቃቸው ምንጮች ነግረዋል። ተገኘ ወርቅ ቀድሞውኑም ኃላፊነቱን የተቀበሉት ሀገሬን ከችግር አረንቋ ለማውጣት የበኩሌን ድርሻ ወጣለሁ በሚል እምነት መሆኑን ከመልቀቃቸው በፊት ሲገልጹ እንደነበርም ይታወቃል። በሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265 ህዝባዊ 2014 ኮሚሽነር በገዛ ፍቃዳቸው ከኃላፊነት መልቀቅ እንደሚችሉ ይደነግጋል። በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፍቃዱ መልቀቅ የሚፈልግ ኮሚሽነር የሁለት ወር የጽሁፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤት እና ለህዝብ ተወካዮች ምክር ቤት አፈጉባኤ በማስገባት ሊለቅ ይችላል ተብሎ ሰፍሯል። በኤሌክትሪክ መሰረተ ልማትና ኃይል ላይ በተፈጸመ ስርቆት ከ199 ሚሊዮን ብር ጉዳት ደረሰ። ባለፉት ዘጠኝ ወራት ውስጥ በኤሌክትሪክ መሰረተ ልማትና ከኃይል ስርቆት ጋር በተገናኘ ከ199.5 ሚሊዮን ብር የሚገመት የገንዘብ ጉዳት እንደደረሰበት የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ጉዳቱ የደረሰው በኤሌክትሪክ ማሰራጫ መስመሮች፣ ትራንስፎርመሮች፣ ኬብሎች ላይ በተፈጸመ ጉዳትና ስርቆት እንዲሁም ቆጣሪ በመነካካት የኃይል ስርቆት በመፈጸምና የተቋሙ ሰራተኞች ስራ እንዳይ በኩ በማወቅ መሆኑን አገልግሎቱ ገልጿል። በዚህም በዲስትሪክት ትራንስፎርመሮች፣ በኤሌክትሪክ መስመር ተሸካሚ የብረት ምሰሶዎች፣ በኬብልና በሌሎች የኤሌክትሪክ መሰረተ ልማት ላይ በተፈጸመ ጉዳትና ስርቆት ብቻ 52 ሚሊዮን 33123 ብር የሚገመት የገንዘብ ጉዳት በተቋሙ ላይ ደርሷል፣ ተብሏል። አገልግሎቱ አክሎ እንዳስታወቀው መሰል ህገወጥ ተግባራት በፈጸሙ ግለሰቦች ላይ 208 የክስ መዝገቦች በመክፈት ህጋዊ እርምጃ እንዲወሰድ በማድረግ ላይ ይገኛልን ብሏል። ከነዚህም ውስጥ 27 የሚሆኑት መዝገቦች ላይ ውሳኔ እንዲሰጥ በማድረግ ወንጀለኞቹ ላይ ከ2 ወር እስከ 10 ዓመት በሚደርስ ጽኑ እስራትና ከ25 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ ቅጣት ተላልፎባቸዋል ብሏል። ተቋሙ ህብረተሰቡ መሰረተ ልማቶችን ከእኩይ ድርጊት እንዲጠብቅና ጉዳት የሚያደርሱ ስርቆት የሚፈጽሙ ግለሰቦች ተገቢውን ቅጣት እንዲያገኙ ለህግና ለጸጥታ አካላት እንዲያጋልጡ ተማጽኗል። ባለፈው መጋቢት ወር በአማራ ክልል ከባህር ዳር፣ ወልዲያ፣ ኮምቦልቻ ብትዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ መድረሱን የኢትዮጵያ ኤሌክትሪክ ኃይል አስታውቆ ነበር። ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የአፍሪካ ቀንድን ለማተራመስ እየጣሩ ነው፣ በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ፕሬዚዳንቱ ኢትዮጵያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርጉት ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉ አሳስበዋል። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበር እና ና በማቀናጀት የኢትዮጵያን የፌዴራል መንግስት ለመጣል ነው ሲሉ ገልጸዋል። አምባሳደር ዲና በጽሁፋቸው የኤርትራው ፕሬዚዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉ ገልጸዋል። አምባሳደሩ ለዚህም ፕሬዚዳንቱ ፍጹም ያልተረዱትን ጽንሰ ሀሳብ ኦሮሞማ በንግግራቸው ጠቅሰው ሲሉ ተችተዋል። በመዲናዋ የሚገኙ አሰሪና ስራ አገናኝ ኤጀንሲ የአደረጃጀት ማሻሻያ ሊደረግባቸው መሆኑ ተገለጸ። በመዲናው የሚገኙ የሀገር ውስጥና የውጭ አሰሪና ሰራተኛ አገናኝ ኤጀንሲዎች የአደረጃጀት ማሻሻያ ሊደረግባቸው መሆኑን የአዲስ አበባ ከተማ ፍትሕ ቢሮ አስታውቋል። ቢሮው በሰው መነገድ እና ሰውን በህገወጥ መንገድ ድንበር ማሻገር ወንጀሎች ተከላካይ ትብብር ጥምረት ጽሕፈት ቤት ኃላፊ ዮሐንስ ብርሃኑ፣ ማሻሻያው ፍቃድ ያወጡበትን የስራ ዘርፍ በመተው በማጭበርበር ላይ የተሰማሩ አጥፊዎችን ለመቆጣጠር የሚያስችል መሆኑን ተናግረዋል። የተሰጣቸውን ፍቃድ ሽፋን በማድረግ ከዘርፋቸው ውጪ በከፍተኛ ደሞዝ የሚያስቀጥሩና ና ወደ ውጭ ሀገር የሚልኩ የማጭበርበሪያ ስልቶችን በሚጠቀሙ ስራ አገናኝ ኤጀንሲዎችን ለመለየት በሚያስችል የአደረጃጀት ማሻሻያ የሚደረግ መሆኑን አንስተዋል። አዋጁ ለህዝብ ተወካዮች ምክር ቤት መቅረቡን አንስተው በተለይም ከፍቃድ አስጣጥ ከቅጣት ማሻሻያ እና ከአሰራር ለውጦች እንደሚኖሩም ገልጸዋል። በአንዳንድ ስራ አገናኝ ኤጀንሲዎች ላይ ከዚህ በፊት በተደጋጋሚ ቅሬታ የተነሰባቸውና ህጋዊ በመምሰል ወጣቶችን ወደ ውጭ እንልካለን በሚል እና በከፍተኛ ደመወዝ ስራ እናስቀጥራለን በሚል የሚያጭበረብሩ አካላት መኖራቸውን አንስተዋል። በአዲስ አበባ ከተማ 1200 የሚደርሱ ስራ አገናኝ ኤጀንሲዎች አሉ ያሉት ኃላፊው እስከ አሁን ቢሮው ህገወጥ ተግባር ላይ በተሰማሩ አሰሪና ሰራተኛ አገናኝ ኤጀንሲዎች ላይ እርምጃ እየወሰደ እንደሚገኝ አስታውቀዋል። የቻይና ዜጎች አደገኛ በሽታ አምጪ ተህዋሲያንን ወደ አሜሪካ አስገብተዋል በሚል ተከሰሱ። ሁለት የቻይና ዜጎች የዩናይትድ ስቴትስ ባለስልጣን አደገኛ የስነ ህይወት ተህዋሲያንን ያሉትን ፈንገስ ወደ አሜሪካ በማስገባት ክስ ተመሰረተባቸው። ያኩንጊያን ጂያን እና ዙያንግሌዊ የተባሉ ሴትና ወንድ ቻይናውያንን በማሴር ህገወጥ እቃዎችን በማስገባት ሀሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መክሰሱን የሚቻያንግ ጠቅላይ አቃቢ ህግ ቢሮ አስታውቋል። የ34 ዓመቱ ዢያንግ ሌዊ ፈንገሱን በዲትሮይት አየር ማረፊያ በማስገባት የ33 ዓመት ፍቅረኛው በምትሰራበት ሚቺንግያን ዩኒቨርሲቲ ቤተ ሙከራ ለማጥናት ሙከራ ማድረጉን የክሱ ዝርዝር ያስረዳል ሲል ቢቢሲ ዘግቧል። ፋሳሪየም ጋራ ሚኒየም የተባለው ፈንገስ የስንዴ፣ ባቄላ በቆሎ ና ሩዝ ሰብሎችን ሙሉ ለሙሉ የሚያጠፋ በሽታ የሚያስከትል ሲሆን፣ ምግብ ላይ ሲገኝ ደግሞ የጉበት ጉዳት ያስከትላል። ፈንገሱ በሳይንስ ጽሑፎች መቅያ የግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቤ ገልጿል። ቢቢሲ ለሚችያንግ ዩኒቨርሲቲ ና በዋሽንግተን ለቻይና ኤምባሲ አስተያየት እንዲሰጡ ጠይቋል። እሱ የቻይናና የአሜሪካን ግንኙነት በሻከረበት ና ከቀናት በፊት ፕሬዚዳንት ትራምፕ የቻይና ተማሪዎች ቪዛ እንዲነጠቁ በተናገሩበት ወቅት የመጣ ነው። አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ላይለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።